ደቡብ አሜሪካውያን ዘንድ ድምፅ ለሌላቸው የማህበረሰብ ክፍሎች በተለየ መልኩ ለነጻነታቸው በመታገል ስሙ በጉልህ ስለሚነሳው ስለ ቼጉቬራ ታሪክ እያነሳሳን አብረን እንቆያለን። ኤርኔስቶ ቼጉቬራ የተማረው የሕክምና ትምህርት ነበር። ነገር ግን ሌሎች ችሎታዎችም እንደነበሩት በጉልህ ይነገራል። የጦርነት ንድፈ ሀሳብ አዋቂ፣ ጸሐፊ፣ የሽምቅ ውጊያ መሪ ዲፕሎማትም እንደነበር ይነገርለታል። በአመለካከቱ ደግሞ ማርክሳዊ አብዮተኛም ነበር። ኤርኔስቶ ራፋኤል ጉቬራ ዲላሴርና ይባላል ሙሉ ስሙ ሲጠራ። በሰፊው የሚታወቀው ግን ቼኩቬራ በሚለው አጠራር ነው። ኤርኔስቶ ቼኩቬራ የዓለም ጭቁን ህዝቦች ተቆርቋሪና ለነፃነታቸውም ታጋይ ነበር። አገር አገር እየዞረም የሽምቅ ውጊያዎችን ሲደግፍም ቆይቷል። ለዚህም ነበር ቼ ገና በሰላሳ ዘጠኝ አመት የወጣትነት እድሜው ያመነበት አላማ ሲታገል ተይዞ የተገደለው። ኢርኔስቶ ራፋኤል ጉቬራ ዴላ ሴርና እንደ አውሮፓውያን አቆጣጠር በ1928 በአርጀንቲና ራሲዮ ሳንታፌ ነበር ጥሩ የኑሮ ደረጃ ካላቸው ቤተሰቦቹ የተወለደው። ለቤተሰቦቹ ከአምስት ልጆች መካከል የመጀመሪያውም ነው። የካርል ማርክስ ፍልስፍና ተከታይ ሲሆን በወቅቱም በቤት ውስጥ ከሶስት ሺህ መጽሐፍቶች በላይ እንደነበሩት ይነገርለታል። ቼ ሕክምናን ለማጥናት ነበር የቦኒስ አይረስ ዩኒቨርሲቲን የተቀላቀለው። ታዲያ ተማሪ በነበረበት ወቅት የደቡብ አሜሪካ ሀገራትን በሞተር ሳይክል አቆራርጧል። በዚህ ወቅት ነበር የአህጉሪቱን ደሃ ህዝቦች ኑሮና የሚደርስባቸውን ጭቆና የተገነዘበው። ወደ ዩኒቨርሲቲውን በመመለስ እንደ ኤሮፓውያኑ መቆጣጠር በ1953 የህክምና ዲግሪውን ተቀብሎ እንደገና ጉዞውን ቀጠለ። ቼጉቬራ በደቡብ አሜሪካ በቀጠለው ጉዞ በወቅቱ በነበሩት የግራ ዘመም ክንፍ ድርጅቶች ውስጥ መሳተፍም ጀመረ። በላቲን አሜሪካ ያለውን የካፒታሊስቶች ብዝበዛ በመቃወም ከደሃው ህዝብ ጎንም ሊቆም ወሰነ። የጓቲማላው ፕሬዝዳንት ጃኮብ አርዜንዞ እየሰሩ የነበረውን የማህበራዊ ዘርፍ የማሻሻያ ስራዎችን ለማገዝም ገባ። አመለካከቱንም ማስፋት ቻለ። በሜክሲኮ ቆይታውም ከራውል ካስትሮና ከፊደል ካስትሮ ጋር የመተዋወቅ እድሉንም አገኘ። እንደ አውሮፓውያን አቆጣጠር በ1900 ሃምሳዎቹ አጋማሽ የነሱን የትግል ቡድንም ተቀላቀለ። ኤርኔስቶ የጁላይ 26 ንቅናቄን እንዲቀላቀል ተጋበዘ። ከሰውየው ከበባ በኋላ በቡድኑ ኩባዊ ያልሆነ እርሱ ብቻ ነበር። ላማ ፈርመ ፈረመ ቼ የተሰኘ ቅጽል ስም ተሰጠው የፊደል ካስትሮ ኃይል በጉባ የነበረውን የፈንገል ሲዩ ባቲስታን አምባገነን መንግስትን ለመጣል ባደረገው ተጋድሎ የቼኩቬራ ሚና የጎላም ነበር ታዲያ ከድል በኋላም የካስትሮ ቀኝ ሆኖም አገልግሏል በወቅቱም የአገሪቱ የኢንዱስትሪ ሚኒስትር አድርገውም ሾመውት ነበር። ቼኩቬራ ዩናይትድ ስቴትስ በደቡብ አሜሪካ ሀገራት ላይ የነበራትን የበላይነት አጥብቆም ይቃወማል። ከፊደል ካስትሮ በኋላ የአብዮታዊ ጦርነት ጠቢብ እንደሆነም ብዙዎች ይመሰክራሉ። ሆኖም እንደ ኤሮፓያን አቆጣጠር ሚያዚያ 1965 ከኩባ የፖለቲካ ተሳትፎ ራሱን አገለለ። ከዚያ በኋላ ያለበት ቦታ ባለመታወቁ አወዛጋቢም ሆኖ ነበር በኮንጎና ዶሚኒካን ሪፐብሊክ ሀገራት ሳለ ሁለት ዓመታት ተኩል ያህል ቼ ሞቷል እየተባለ ተወርቶም ነበር። ቼኩቬራ በኩባ ፖለቲካ በነበረበት ወቅት ትልልቅ ተግባራትንም ፈጽሟል። የጦር ወንጀለኞች ለፍርድ ሲቀርቡ የእርሱ ሚና ቁልፍ ነበር። የገጠር መሬት ማሻሻያ እንዲወጣና የተሳካ የመሰረተ ትምህርት ዘመቻን እንዲካሄድ በግንባር ቀደምትነትም ሰርቷል። ሶሻሊስታዊ ሪዩተ ዓለምን መከተል ለጀመረችው ኩባ በዓለም አቀፍ ጉዳዮች ዲፕሎማቷም ነበር። በኋላም የኩባ የሚሳኤል ቀውስ እንደ ኤሮፓውያን አቆጣጠር በ1962 እንዲከሰት መንስኤ የሆኑትን የሶቪየት ህብረት የኒኩለር ባልስቲክ ሚሳኤል ወደ ኩባ እንዲገቡ በማድረግ የቼኩቬራ ሚና ቀላል አልነበረም። እነዚህና ሌሎች ተግባራትን ካከናወነ በኋላ ነበር ቼ ከጉባ ፖለቲካ ራሱን ያገለለው ራሱን ያገለለበት ምክንያት ደግሞ በሀገሪቱ የምጣኔ ሀብትና የውጭ ግንኙነት ጉዳዮች ዙሪያ በእሱና በካስትሮ መካከል አለመግባባት በመፈጠሩ እንደሆነ በሰፊው ይነገራል። በጥቅምት መጀመሪያ ሳምንት እንደ ኢሮፓውያን አቆጣጠር በ1967 ለቦሊቪያ ልዩ ኃይል አንድ መረጃ ይደርሰዋል። ቼጉቬራ ዩሮ በተባለ ሸለቆ የሽምቅ ተዋጊዎች ካምፕ እንደሚገኝ ተረዱ። በማግስቱም በ18 መቶ ወታደሮች አካባቢው ተከበበ። በተፈጠረውም ፍልሚያ ቼኩቬራ ቆስሎ ተያዘ። የቆሰለውም ቼኩቬራ ከተያዘ በኋላ አትተኩስ፣ እኔ ቼኩቬራ ነኝ፣ ከምትገሉኝ በህይወት ብትይዙኝ የበለጠ እጠቅማችኋለሁ ማለቱ ይታወሳል። ቼኩቬራ በተያዘበት ማግስት የቦሊቪያ መንግስት እንዲሞት ወሰነበት። በዜናዎች የሚወራው በጦርነት ላይ እንደተገደለ ነበር። ታዲያ ቼኩቬራ ከተያዘ በኋላ ወታደሮቹ ለሚያቀርቡለት ጥያቄ መልስ ለመስጠት ፈቃደኛም አልነበረም። ከዚህ በኋላ ነበር ከተያዘ ከሶስት ቀናት በኋላ በኃላፊዎቹ ትዕዛዝ እንዲረሸን የተደረገው። ቼኩቬራ ለመጨረሻ ጊዜ በዓለም የፖለቲካ መድረክ የታየው እንደ ኤውሮፓውያን አቆጣጠር የካቲት 1965 አልጀርስ ላይ ተካሂዶ በነበረው የአፍሮ ኤዥያ የመጣኔ ሀብት ኅብረት ዓለም አቀፍ ሴሚናር ላይ ንግግር በቀረበበት ጊዜ ነበር። የቼኩቬራ ሞትን ተከትሎም የሦስተኛው ዓለም አብዮታዊ ንቅናቄዎች ጀግና እስካሁንም በብዙዎች የሚደነቅ ብርቱ የነፃነት ታጋይ እንደሆነ ይነገርለታል። የኤርኔስቶ ቼኩቬራ የፍቅር ህይወት በራሱ አንድ ትልቅ ታሪክ እንደሆነ ብዙዎች ያተታሉ። ባጭሩ ግን ቼኩቬራ ወደ ኩባ የሽምቅ ውጊያ ከመግባቱ በፊት ከመጀመሪያ የፍቅር አጋሩ አንድ ልጅ አፍርቶ ነበር። ከአብዮቱ በኋላም አላይዳ ማርሽ የተባለች ኩባዊት አግብቶ አራት ልጆችን አፍርቷል።